የኢትዮጵያ ሕዝብ አንዴ ስሙ ሚቲንግ መቋመር አቋርጡ፣ እባካችሁ እባካችሁ። ዛሬ ጓደኛዬ ከሞታ አራተኛ ቀኑ ሲማረሩ መጀመሪያ አልነበረብህም ለምን ጀመርክ ስል እከሌ ነው ጠላቴ እከሌ ነው ጠላቴ ይላል። ጠላት እከሌ ሳይሆን እጅና እግር ከጀርባ እኛ የማናየው ነገር ግን ትውልዱን ለመቆጣጠር የተዘረጋ አጋነንታዊ እጅ እንዳለ አሳያቸዋል። ነገራችን ላይ በጣም ኢንፋክት ሁሉም የቁማር ቤቶች በስልካችሁም የምታዝዟቸው የቁማር ዌብሳይቶች ዘ ሃውስ ኦልዌስ ዊን የሚል ስትራቴጂ ነው የሚጠቀሙት። ዴቭልስ ኦን ዴል ይላል፣ ተመልከቱት። አዲል እያለችሁን ያላችሁት እየተስማማን ነው። አንተ አላማን ትሸጣለ እነሱ ይበለጽጋሉ። ሰላምና ጤና ባላችሁበት ቦታ ይብዛላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦች? እንግዲህ በዛሬ ምራ ግብራችን ምናልባት አንዳንዶቻችሁን ላስቀይማችሁ ስለምችል አስቀድሜ ይቅርታን እንደ ቀብድ ልሰጣችሁ ወዳለሁ። ዛሬ የምናወራው ስለዚህ ጨዋታ ነው። አሬ ገበጣ ነው ተው። አዎ፣ ስለዚህ ድብልብል ነገር ስለ እግር ኳስ ነው የምናወራው። ታዲያ እግር ኳስን ስናነሳ በቴሌቪዥን መስኮቶቻችን ላይ፣ በስልካችን ላይ ተመልክተን ከመዝናናት እገሌን እደግፋለሁ፣ ያን አልደግፍም ከማለት በዘለለ ከጀርባ እኛ ማናየው፣ ነገር ግን ትውልዱን ለመቆጣጠር የተዘረጋ አጋንንታዊ እጅ እንዳለ አሳያችኋለሁ። ከዛ ጋር ተያይዞም ደግሞ በጣም በርካታ ወጣቶችን አሁን እየጨረገፈ ያለው ይጨርግፍሽ መጨርገፍ ሳይሆን ማጨንገፍ ነው። በርካታ ወጣቶችን እያጨነገፈ ስላለው ና ብዙዎቻችን ወጣቶች ስፔሻሊ ደግሞ በርካታው ይሄ ጾታው ወንድ የሆነ ወጣት የተጠመደበት ሊወጣበት ያልቻለበት የሱስ ዓለም ቤቲንግ ወይም ደግሞ ስለ ቁማሩም የተወሰነ ነገር እንነጋገራለን። ታዲያ በእንደዚህ አይነት ነገሮች ውስጥ የምትቸገሩ ሰዎች ካላችሁ እስከ መጨረሻው ድረስ ቆይታችሁ ይህ ቪዲዮ እንድትከታተሉ ተመክራችኋለሁ። ዛሬ ግን የምናመሰግነው አካል አለ። በምሰራቸው ቪዲዮዎች ላይ የገባችሁ መልካም አስተያየት ለምጽፉልኝ ለምታበረታቱኝ፣ ቅርብ ጊዜ ነው ከመጣው ግን እንደ ወንድማችሁ እንደ ልጃችሁ እያያችሁ በርታ ለምትሉኝና ጊፍት ለምሰጡም ደግሞ፣ በውጭ ሀገር ያላችሁ ወንድምና እህቶቼ፣ እዛ የለፋችሁበት ሁለት ሶስት ዶላርም ቢሆን እኔ ጋር ሲመጣ እንደ ይሄ አዶንት ቴክ ኢት ፎር ግራንትድ ወገኖቼ ና ቴንኪዩ ለማለት ትወዳለሁ። በዚህ አጋጣሚ ናይስ ኢንግሊሽ ሳምሃው። ታዲያ ወገኖቼ አንድ ጽሑፍ ላይ እንዳነበብኩት ምናልባት አኪሬት ላይሆን ይችላል፣ 88 ፐርሰንት በላይ የሚሆነው የኢትዮጵያ ማህበረሰብ ውስጥ ያለው ወጣት እስፔሻሊ ወንዱ ማለት ነው በቋሚነት እግር ኳስ የሚመለከትና ና እግር ኳስ ቡድን የሚደግፈው የራሱ ቡድን ያለው ማለት የሚሰዋለት ማለት ነው። እንግዲህ እኛ ነገር ታውቃላችሁ ወገኖቼ፣ ስንደግፍም እስከ መጨረሻ ነው፣ ስንጠላም እስከ መጨረሻው ነው። ታዲያ ወገኖቼ ምናልባት ወጣት ወንዶች የምትመለከቱኝ፣ ራሳችሁን ጥያቄ እንድጠይቁ ይፈልጋሉ። እኔ የማሳያችሁ ይህንን ነው። ለምንድን ነው ኳስ የምመለከተው? ለመዝናናት ነው ከምትሉት ነገር ባለፈ ከጀርባው የሆነ እጅ እንዳለ እንድታየው አይናችሁን ለመክፈት ሞክራል። ታዲያ ለምንድን ነው የሆኑ ሰዎች እዛ ጋር ገንዘብ እየሰሩ እኛ አፍሪካ ውስጥ ያለን በርካታ ወጣቶች እነሱ በዘረጉት ወጥመድ ውስጥ ተዘፍዝፈን ወጥመዱን እንጆ እያደረግን ያለ ነው የሚለውን አንዳንድ ሳይኮሎጂካሊ ያጠመዱበትን ወጥመዶች እንዲሁም ደግሞ ስፒሪቹዋል ኢምፕሊኬሽኖችን በኋላ ላይ እንመለከታለን። ነገር ግን እስቲ ስለ ቤቲንግ እና የተወሰነ አይደል፣ ስለ ቁማር ማለት ነው። እንግዲህ ኮዲት ባይ ቤቲንግ ምናም ብለ መንፈሳዊ አታድርገው እንግሊዝኛ ምናምን፣ አንዳንድ ጊዜ ሰዎች አይታቸዋል አይጥ ምናምን ምናምን ሲባል ው እኔ አይጥ አይጥ አልወድም ይላሉ። ነገር ግን በስሙ ከጠራ ነው አይጥ አልወድም ሳይሆን ማለት ያለባቸው አይጥ ፈራለሁ ነው አይደል? ኮሊት ባይነም አይጥ አልወድም ሳይሆን አይጥ ፈራለሁ። ስለዚህ ቤቲንግ ምናምን ብለ በእንግሊዝኛ ስላረቀው እንትን አይሆንም፣ ይሄ ሞደርኒዝም ሆኖ ስፕሪቹዋሊዝምም አይሆንም። ቁማር ነው ቁማር። ማር እስቲ ምናልባት ሰሞኑን ሶሻል ሚዲያ ላይ በጣም ሚሊዮኖች የተመለከቱት አንድ ወንድማችን ስለ ጓደኛው የተናገረው ነገር አለ ተመልክተ ነው እንመለስ። የኢትዮጵያ ሕዝብ አንዴ ስሙ ሚቲንግ መቋመር አቋርጡ፣ ባካችሁ፣ ባካችሁ። ዛሬ ጓደኛዬ ከሞተ አራተኛ ቀኑ ሁለት መቶ ሰማኒያ ሺ ብር በሚቲንግ ተበልቶ ጭንቀቱ መቋቋም አቅቶ ሰይጣን ሲሮ ሲሩ ራሱን ገደለ። ቤተሰቦቹ ሳያስተዳድር ልጁን ሳያሳድግ ታዲያ ወገኖቼ ስለ ቤቲንግ እንዲ ቁማር ነክ ነገሮች ሲነሳ በተለይ አሁን ያለን በጣም በርካታ ወጣቶች ይህንን ነገር የምንጠቀም ማለት ነው፣ የምናደርግ ሰዎች የምንሰጠው መከላከያ አለ። ያ መከላከያ ደግሞ በጣም ራሳችንን ያሳመንበት እንዲሁም ደግሞ የሚጠይቁን ሰዎች እንዲ አንተ ለምን ቁማር አሁን ጥሩ ነው ብታድብ አይሻል ምናምን ሲሉን ለመከላከያነት የምናቀርበው በጣም ሶሊድ የሚመስለን ማስረጃ አለ ማለት ነው እንደውም አንድ ፊልም ላይ ይህንን ማስረጃ በደንብ አድርጎ ገልጾታል ተመልከቱት ቤቲንግ ቁማር አይደለም የመገመት ጥበብ ነው ምንድን ነው የመገመት ጥበብ ለመገመት ደግሞ የቲሙን ባክግራውንድና አሁን ያለበትን ወቅታዊ አቋም ማወቅ ያስፈልጋል። ይሄ ደግሞ ዝም ብሎ አይገኝም። ቴሌቪዥን መፈት ያስፈልጋል። ቴሌቪዥን ከፍቶ ጨዋታዎቹ መቀያየር ያስፈልጋል። ፕሪሚየር ሊግ፣ ቡንደስሊጋ፣ ላሊጋ፣ ቻምፒየንስ ሊግ፣ ብዙ ጨዋታ አለ፣ ብዙ ጨዋታ አለ። ቻላሉን እየቀያየሩ ማየት ነው። ዝም ብሎ አይገመትም። ዝም ብሎ አይገመትም። ይሄ አይናችን እንባ አይናችን እንባ ቁጭ ብለን አይተን ነው ማምን ሆነ ማምን አረገ ማቀያየ ትናንትና እንደነበረ እያለን ነው። ዝም ብሎ አይገመትም። ታዲያ ወገኖቼ በጣም የሚያስደንቀኝ አንድ ነገር አለ ይሄ ቤት የሚያደርጉ ሰዎች ያላቸውን ተስፋ ስመለከት እደነቃለሁ። ማለት የሆኑ ነገሮችን ትገምትና ታስቀምጣለህ። ከዛ ተስፋ አድርገ ነው የምትጠብቀው። ታዲያ ይሄ ወጣት ይህን ያህል ተስፋ ካለው ውስጡ ማለት ለማመን የሚችልበት ኢነርጂ ካለው የሆነ ነገር አስይዤ እበላለሁ የሚል አይነት ኢነርጂ ካለው ለምን ይሄ ኢነርጂውን ፈጣሪው ላይ አላዋለውም? ለምን ይህንን ተስፋ ማድረጉን አምላኩን ተስፋ አላደረገበትም ብዬ አስባለሁ። ታዲያ በርካታ ወጣቶች ወደ ቁማር ሱሱ የሚገቡት ልክ ወንድማችን በሚነግረን መልኩ ነው። ሀያ አራት ቀበሌ ነዋሪ ነኝ። የቤቲንግ የሀበሻ ቤቲንግ ደንበኛ ነኝ። እኔ ሀበሻ ቤቲንግ የጀመርኩት የሆነ ጓደኛ ያለ አንድ ቀን ቆርጦ መጣና አራት መቶ ምናምን ብር ሲያገኝ እስቲ ልሞክረው እኔም በአስር ብር አሳየኝ አልኩት። እዚሁ ቤት ይዞኝ መጣ፣ ጀመርን። የመጀመሪያ ቀን ስቆርጥ አላገኘውም ነበረ። በሁለተኛው ቀን በአስር ብር ስቆርጥ አንድ ሺህ ሁለት መቶ ብር አገኘሁኝ። ሀይ ነገርማ ያዋጣል ብዬ ጭራሽ በየቀኑ እየጨመርኩ መጣሁ። በቀን አንድ ስቆርጥ የነበረው ሰውዬ ሁለት ሶስት መቁረጥ ጀመርኩ። ሲማረሩ መጀመር አልነበረብህም ለምን ጀመርክ ስል እከሌ ነው ጠላቴ፣ እከሌ ነው ጠላቴ ይላል። ጠላት እከሌ ሳይሆን እጅና እግርህ ነው። በነገራችን ላይ በጣም ኢንፋክት ሁሉም የቁማር ቤቶች በስልካችሁም የምታዚዟቸው የቁማር ዌብሳይቶች ደሃውስ ኦልዌይስ ዊን የሚል ስትራቴጂ ነው የሚጠቀሙት ወይም ደግሞ ሀውስ ማለት የቁማሩ አዘጋጆች ማለት ነው። ይህንን ፕላትፎርሙን የዘረጉት ሰዎች ፕላትፎርሙ ሲዘረጋ የዘረጉት ሰዎች በቋሚነት ገንዘብ እንዲያገኙ የሚያስይዙ ሰዎች ደግሞ በቋሚነት አላማቸውን፣ ገንዘባቸውን፣ ህይወታቸውን እንዲያጡ ነው የሚዘረጋው እና ያው አንተ አልፎ አልፎ በምታገኛት አራት መቶና አምስት መቶ ብር አይ እኔ አስር ሺ ብር አሸንፍ ያውቃለሁ ምናምን ብትልም ምንም ችግር የለውም ወገኖች ለአስር ሺ ብር ቢሰጡም ኖ ወጥ በላቸው አንተ አንገት ውስጥ ስላለ መቶ ሺህ ብር እንኳን ብትበላ በነጋታው መተን እንደምትቋመር እርግጠኛ ናቸው። በጣም አታገኙም፣ የሚል ቁማርተኛ አታገኙም። በመሰረቱ ገንዘብ ከመብላት ከመብላትና ካለመብላት ጋም አይደለም የሚገናኙ። ከሆነ ፖይንት በኋላ ገመዱ አንተ ጭንቅላት ውስጥ ስለገባ፣ አንገት ውስጥ ስለገባ ተመልሰ መተ እዛ ላይ ነው ገንዘብን ኢንቨስት ለማድረግ የምታቅደው ስታቅድ። ስለዚህ የትም ፍጪው ዱቄቱን አምጪው የሚል አይነት እምነት ያለው በጣም ብዙ ወጣት እያፈራን ስለሆነ፣ ቁማርን ብዬ ሳወራችሁ ስለ ቤቲንግ ብቻ እያሰባችሁ አትስሙኝ ወገኖች። የትኛውን ቦታ ላይ የሆነ ነገራችሁን ሰታችሁ የሰጣችሁት አንድ የምትቀበሉት ሀምሳ ነው። ከተበላችሁ ከተባላችሁ በደንብ መጠየቅ አለባችሁ። ለምንድን ነው እኔ አስር ብር አስይዤ አንድ ሺህ ብር የሚሰጠኝ? የሆነ ያልተነገራችሁ ከእናንተ የሚወሰደው ነገር አለ ማለት ነው። አያችሁ ወገኖች፣ አንድ ነገር ወቁ። እናንተን ለመጥቀም፣ እናንተን ለማበልጸግ፣ እናንተን ከፍ ለማድረግ የሚሰራ የትኛውም ድርጅት ኤግዚስት እንደማያደርግ ማመን አለባችሁ ወገኖች። ይብላችሁ በደንብ ሚስኪን ናችሁ እናንተ እንዴ በደንብ በጣም ነው እንዲህ ሚስኪን ይሆናችሁ። ታዲያ በኳሱ አለም ውስጥ ስለሚሰሩ ትራፖች፣ ወጥመዶች እናወራ። ታዲያ እኔ የምደግፈው ቡድን ትዊተር የሚባል ፔጃቸው ላይ በወቅቱ ማለት ነው አሁን አይደለም የተወሰነ ዓመት በፊት የሆነ ፖስት አደረጉ ማለት ነው። ያው እንግዲህ በስማቸውም ቀያይ ሴጣኖች ነው የሚባሉት አይደለም። መንግስት ራሱ ጠበቃ ሊያደርግልህ ይገባል። ታዲያ ይህንን ቡድን በአጠቃላይ ኳስ የሚባለውን አለም ጥዬ እንደወጣ ካደረጉ ነገሮች ውስጥ እኔ ደግፎ የነበረው ቡድን ቀጠል ስሙ ቀጠል ስሙ ብቻ ሲሆን በዋናነት ሬድ ዴቪልስ ነው የሚባሉት ቀያይ ሴጣኖች ይባላሉ። ና እንደነገርኳችሁ ማለት ነው። እና ትዊተር የሚባለው አሁን ኤክስ ሆኗል መሰለኝ አይደል? ስለ ትዊተርም የሆነ ቪዲዮ መስራት አለብን። ኤለን መስክ ኢዝ ቬሪ ዳንጀሪስ በነገራችን ላይ። እና የሆነ ፖስት ፖስት አደረጉ ማለት ነው። በቃ እንደ ማንቂያ ደውሎ የሆነልኝ እኔ ይሄ የምትመለከቱት ፖስት ማለት ነው። እና እንደምትመለከቱት ኢትስ ቱ ሌት ቱ ሳይ ኖ ይላል። እምቢ ለማለት በቃይ ለማለት ስፔሻሊ ይህንን ቡድን አልደግፍም ለማለት አሁን ጊዜው በጣም ረፍዷል። ዩ ዩአር ኢን ፎር ላይፍ ይላል። በዚች ምድር ባለህበት ጊዜ በሙሉ ለሕይወት ዘመን የሚሆነውን ወጥመድ አንተ አንገት ላይ አንጠልጠለ ነው አለው። ታዲያ ሲደመድም ዴቪልስ ኦንሊ ይላል። የሚገርማችሁ ነገር እኔ ብዙ ጊዜ ቀዬ ሰይጣኖቹ ብዬ አውቃለሁ። እንግዲህ ዜናዎች ላይም ቀዬ ሰይጣኖቹ ተብሎ ይነገራል። እኔ አንድ ቀን የሰቅጦኛ ያቅም ለጆሬ ማለት ምደግፈው ቡድኔ ምናምን ብዬ የኮራበት አይነት ነገር ነበር። አንዳንዶቻችሁ የዚህ ቡድን ደጋፊ ስለሆናችሁን በጣም እየተናደዳችሁ ነው ምናምን እና ኮቨናንት ከሱ ጋር እያሰራችሁ እንደሆነ በደንብ ማወቅ አለባችሁ። በነገራችን ላይ ሎጓቸው ምላይ ያለው ይሄ የምትመለከቱት ምንም አይደለም። ምንም ሳይዋሹ ነው የነግሯችሁ። ይሄ ምን አስመስለው ደብቀው ስውር አድርገው አይደለም ያስቀምጡት። ሬድ ዴቪልስ ወይ አርደር ሬድ ዴቪልስ ኤን ዲስ ኢዝ ዴቪል ብሎ ነው የሚናገሩት ማለት ነው። ሬድ ዴቪል ይላል ተመልከቱት። ኢዝንት ሳምቲንግ ዩ ዊር ኢትስ ሞር ላይክ ኤ ፓክ ኤ ዲል ሻል ዊ ሴ እንግዲህ የተብራራውን ትርጓሜ ለእናንተ ትቼዋለሁ። ነገር ግን ነገርየውን ከመልበስ ቡድኑን ከመደገፍ ባለፈ ኢትስ አ ዲል እያላችሁን ያላችሁት እየተስማማን ነው። አንተ አላማን ትሸጣለህ እነሱ ይበለጽጋሉ። ትንወልላለህ እነሱ ደግሞ ብዙ ገንዘብ ይሰራሉ። ነው ወጣቶች አባካችሁ ንቁ። መዝናናት አለብህ ያለ ማን ነው? እኔ እኮ አልገባኝም ማለት መዝናናት የወታችሁ ዋነኛ ፓርት ነው ያለን ማን ነው? ሌላኛው ወጥመድ ወገን፣ ሳይኮሎጂካል ትራፕ ነው ወይም ደግሞ ስነ ልቦናዊ እስር ቤት። ያም እስር ቤት በርጊንግ ይባላል። ስለዚህ ሶሻል ሳይኮሎጂካል ፌኖሚና ባለፈው በሰራት አንድ ቪዲዮ ላይ ለመናገር ሞክር ያለው በርጊንግ የሚባለው ቃል አብሬቬሽን ነው። ምህጻረ ቃሉ ብያችኋለሁ እና የምታስታውሱ ሰዎች ሲተነተንም ባስኪንግ ኢን ሪፍሌክትድ ግሎሪ ይባላል። ይሄ ማለት እናንተ ባልሰራችሁት እናንተ በሌላችሁበት ቦታ ራሳችሁን ከዛ አካል ጋር አጣብቃችሁ፣ ከማይመለከታችሁ አካል ጋር አጣብቃችሁ የዛ አካል ስኬት ሰማው የኔ ስኬት ነው፣ የዛ አካል እድገት ሰማው የኔ እድገት ነው ብላችሁ የሚሰማችሁ ዲሉዥናል የሆነ ፌክ ሳትስፋክሽን ና ፌክ ሰልፍ ስቲም ነው ማለት ነው። ወገኖች በደንብ አስተውሉ። ትርጓሜውን ላንብብላችሁ። በርጊንግ ማለት ይላል ስ ሪፈር ቱ ቴንደንሲ ቱ ፐብሊ አሶት ዝ ሰክሰስል ኢንዲቪልስ ን ስ ን ሰልፍ ስቲም ይላል ዩ ፊል ኢምፖርታንት ሰማው ያንተ ቡድን ስላሸነፈ ማለት ነው። ህይወት ላይ ብዙ ቁጥን ቁጡ የወጣ የተበላሽ የማት ነገር አለ፣ ማስተካከል ያለብ ነገር። ግን የሆነ ቡድንን ቅዳሜ በሚመጣው ጨዋታ ላይ ያሸንፋል አያሸንፍም በሚለው ውዝግብ ውስጥ ከጓደኞች ጋር የምታወራው እሱን ነው። ስተኛ የምታየው እሱን ነው። ጠዋት ስልክን ስትከፍት የምትመለከታችሁ ቪዲዮዎች እንደዚህ አይነት ናቸው። ነገር ግን ህይወት ላይ ጠብ የሚል ነገር የለም። ታዲያ ፈጣሪ ላይ ታማራለህ። የሚገርመው ነገር እኔ ግን ምንድን ነው ፈጣሪ ለምሮ ማደርስ ልየረ ለምን ይደርስልሃል እኮ። መጽሐፍ ቅዱስ ሲናገር የሰው ስንፍና ይላል መንገዱን ታጣምምበታለች፣ ልቡም በእግዚአብሔር ላይ በፈጣሪ ላይ ይቆጣል ይላል። ህይወትን የሚያጣምም ነገር ካለ የፈጣሪ እጁና ታምራቱ አንተ ጋር መድረስ ባለበት ጊዜ ስላልደረስ ሳይሆን የገዛ ስንፍና ልብ ላይ ስለተጣበቀች ነው ነው። ታዲያ ትርጓሚው ሲቀጥለው እንደዚህ ይለዋል፣ ፎር ኤግዛምፕል፣ ለምሳሌ ያክል ስፖርት ፋን ማይት ብራግ አባውት ዴይር ቲምስ ዊን። የእግር ኳስ ደጋፊዎች እንደነገርኳችሁ በሚደግፉት ቡድን አሸናፊነት ብራክ ሲያደርጉ ሲኩራሩ ታያላችሁ። ነገርን ከእነሱ ጋር ፐርሰናል የሚገናኝ ነገር አለው ስትሉ አዎ አለ። ስንት ነገር ነው የሚገናኘው ስትሉ ምንድን ነው አንተ ዜሮ ዜሮ ነገር ነው የሚገናኘው። እና ይህንንም የሚያደርጉት ይለናል ቱ አፒር ስማርት and knowledgeable even if they don't have a direct involvement in the team's success ይላል። <laughs> I'm telling you ይህንን አልተረጉሙ ለእናንተ ትቼዋለሁ። የግል ሕይወት ላይ ምናልባት የተሻለ ፋይናንሻል ፍሪደም ስፒሪቹዋል እድገት እንዲሁም ደግሞ ለቤተሰቦች ማሳለፍ ባለብህ ነገር ምናምን እሱን ሳታስብ ያንተ ትልቁ ደስታ የቡድን ማሸነፍ ቻምፒየንስ ሊግ ገባ እንደ እንትና ምን አገባ እሱ ገባ አልገባ ታዲያ የሚያደርስብን ተጽዕኖ ሲናገር ኳስ ላይ በጣም ትኩረት የሚያደርጉ ሰዎች ይላል፣ በነገራችን ላይ ጥናት ነው ማነብላችሁ። ቢከሚንግ ዲሉዥናል ዲሉዥናል የስ ኦር ፎርጌት ደ ሪያሊቲ ዛት ዘይ ዲድ ናት አክቹዋሊ አኮምፕሊሽ ደ ሰክሰስፉል ኢቨንት ይለናል። አመት ምናልባት አሁን በምንሆንበት ዘመን በጣም አጨር ናት፣ አይደል ሰኞ ብሎ ሰኞ ይላል፣ መስከረም ብሎ መስከረም ይላል። አሁን ራሱ አመቱ ሊያልቅ ነው። አስበው፣ የዛሬ አመት የነበርክበት የዛሬ አመት የነበርሽበትን አስቢው። አሁን እኮ እዛው ነው ያለነው፣ ሞስት ኦፍ አስ፣ እንደውም አንዶቻችን በጣም ወርደናል። ታዲያ ህይወት ይሄንን እየደገመች እየደገመች በቀኑ መጨረሻ መቃብር ውስጥ እንድታስገባ ለምን እንፈቅዳለን? መንቃት ይሆንለን። ፈጣሪ ባላችሁበት ቦታ ካደነዘዛችሁ፣ የትኛውም መንፈሳዊ ሳይኮሎጂካሊ ድንዛዜዎች ነጥቆ ያውጣችሁ አቡ እስከዚህ ድረስ ከቆያችሁ እዚህ ቻናል አዲስ ከሆናችሁና ያስተምራል ብላችሁ የምታምኑ ከሆነ ሰብስክራይብና ላይክ በማድረግ ይህንን ቤተሰብ ይቀላቀሉ። እንደተለመደው በቀጣይ ቪዲዮ እስክንጋያ ድረስ እወዳችኋለሁ። መልካም በዓል ይሁንላችሁ።